ቀጥለን የምንመለከተው ከነ ፊደል የተመረጡ ነጠላ የግስ አናቀጽ ነው። ሁላችሁም ሰብስክራይብ ሼር፣ ላይክ እያደረጋችሁ ለብዙዎች አዳርሱልኝ። ሀበነ ጠመጠመ የመጠምጠም ማለት የጥምጥም ካህናት የሚጠመጥሙት ማለት ነው። የነገር አይደለም የነገር ጥምጥም አለ፣ ነገር ግን ይሄ አይደለም። ሀበነ የሀብን ይብን ይብን ብሎ በቀተለ ቤት ይወርዳል ማለት ነው። ዘራ ወጣቱም በንደዛው ይሄዳል። ሀፀነ አሳደገ፣ ህፃናትን የማሳደግ ወይንም አትክልት ሊሆን ይችላል የተለያዩ የሚያድጉ ነገሮችን ይነዛን መግለጫ ማለት ነው። ሀፀነ የሀፅን ይህፅን ይህፅን ብሎ ይወርዳል። ህፃናት ህፃን ከዚህ ነው የምወጣው ማለት ነው። ህፃን የምንለው ከግዕዙ የተገኘ ነው። በአማርኛውም ህፃናትም ስንል ከዚሁ ነው የምወጣው ማለት ነው። ህፃን ለአንድ ነው፣ ህፃናት ለብዙ ነው ማለት ነው። ለሰነ ተናገረ። ለሰነ ይለስን ይለስን ብሎም ይሄዳል። ለሰነ ይለስን ይለስን ይለስን ይለስን ብሎ በቀደሰ ቤት ይወርዳል ማለት ነው። ልሳን ከዚህ ነው የሚወጣው። ልሳን አንደበት፣ ወይንም ነገር አለዛም ደግሞ ምላስም ይሆናል ማለት ነው። ልሳን የመናገር ስለሆነ መናገር ያው ያለ ምላስ ያለ አንደበት ያለ ቃል አይሆንም እና ልሳን ብዙ ትርጉም ይዟል ማለት ነው። መሃነ እጅ ነሳነ፣ ይሄ ደግሞ እጅ መንሳት ማለት ነው። መሃና ጥሬ ዘር ከዚህ ነው የሚወጣው ለመቤታችን ለስዕልሽ ና ይደሉ መሃና የሚለው ምስጋና ወይም እጅ መንሳት ይገባል የሚለው ከዚህ ነው። መሃነ ይምህን ይምሃን ብሎ በቀተለ ቤት ይወርዳል ማለት ነው። ማሰነ ጠፋ፣ ማሰነ ይማስን ይማስን ይላል። ይሄ ደግሞ በባረከቤት ነው የምወርደው። ሙስና፣ መንሱት፣ ምንሳዌ እነዚህ ከዚህ ነው የሚገኙት ማሰነ ካለው አንቀጽ ውስጥ የሚወጡ ናቸው። ሙስና ጥሬ ዘር ነው። ለምሳሌ መንሱት፣ እንዲሁ ደግሞ ምንሳዊ ጥሬ ዘር እያለ ያወጣል ከነዚህ ማለት ነው። ስለዚህ በባረከ ሰሬ ሰራዊት ይወርዳል ማለት ነው። በባረከ ይወርዳል። ማሰነ ይማስን ብሎ ማስን ይማስን ይላል ማለት ነው። ማሰነጠፋ ነው። ያው ሙስና ጥፋት ማለት ነው። ጥፋት ምንሳዊ ጥፋት ማለት ነው። መነነ ናቀ፣ መነነ የመናቅ ነው። ምናኔ ከሌ መነነ የምንለው ከዚህ አንቀጽ ወስደን ነው። በአማርኛው መነነ ናቀ፣ ይመንን ይመንን ብለን በቀደሰ ቤት እናወርዳል። ይመንን ይመንን ይመንን ብሎ ይወርዳል ማለት ነው። መክና መከነ የመካንነት ነው። መክነ መክን ይምክን ይምክን ብሎ ይወርዳል። መካን ከዚህ ነው የሚወጣው ማለት ነው። የቦታም አለ መካን ሲሆን ለቦታ ነው። መካን ብለን ደግሞ አጥብቀን መሃን የሆነ ለሆነች ሴት ወይም ለሆነ ሰው ይሆናል ማለት ነው። መጠነ ለካ ነው። ይሄ የልክ መስፈሪያ መጠኑን አታውቅም። መጠኑን ስንት ነው ምናምን በለው አማርኛ። ከዚህ ከግዕዝ የተወሰደ ነው። መጠነ ለካ መጠነ ጥን መጥን ይመጥን ብሎ ይወርዳል በቀደሰ ቤት ማለት ነው። ሰመነ ስምንት አደረገ ሰመነ ምን ሰምን ይሰምን ብሎ በቀደሰ ቤት ይወርዳል። ስምንት ከዚህ ነው የሚገኘው ማለት ከዚህ አንቀጽ ነው። ሰመነ ስምንት አደረገ ይልና ከዛ ሰማንያ ሰማኒት ሰሙን ከዚህ ደግሞ የሚወጣው ማለት ነው። ሰማንያም ስምንትም ከዚህ ይወጣል ማለት ነው። ስነ ደከመ ነው የድካም የመድከም ነው። ስኢነ ይስእን ይስአን ይስአን ይስእን ይላል የአወራረዱ ማለት ነው። የመድከም ነው። ሰፈነ ገዛ፣ የገዥነት የስልጣን ነው። ሰፈነ ይሰፍን ይስፍን ይስፍን ይላል። መስፍን መሳፍንት ከዚህ ነው የሚወጣው ማለት ነው። ምስፍና ጥሬ ዘር ከዚህ ይወጣል። መስፍን ብሎ ስም የሚወጣው ከዚህ ነው። ሰፈነ ገዛ ማለት መስፍን ማለት ገዢ ማለት ነው። ረበነ አስተማረ። ረበነ ረብን፣ ረብን፣ ይርብን፣ ይርብን ብሎ ይወርዳል። ረበናት፣ ረቢ፣ ረባን ከዚህ ነው የሚወጣው ማለት ነው። ረበነ አስተማረ ከሚለው ረቢ አስተማሪ ማለት ነው መምህር ማለት ነው። ረበናት ደግሞ አዋቂዎች፣ አስተማሪዎች ማለት ነው። ረባን ደግሞ ያው መምህር ማለት ነው። ረጠነ መድኃኒት አደረገ ረጠን ይረጥን ይርጥን ይርጥን ይላል። የመድኃኒት ነው። ርጢን ማለት መድኃኒት ማለት ነው። ርጢን ከዚህ ነው የሚወጣው። ቆንቆነ ነቀዘ ይላል። የመንቀዝ ነው። ቆንቆነ ይቆነቁን ይቆንቁን ቆንቁን ብሎ ይወርዳል። ጻጼ ወቁንቁን የሚለው ብልና ነቀዝ ማለት ነው። ብልና ነቀዝ ወይንም ትልና ነቀዝ ማለት ነው። ነቀዝ የሚለው ለትል ለትሎቹ ቢሰጥ ነቀዝ ወይንም ጻጽ የሚለው ትል ማለት ነው። የነቀዝም ማለት ያው እነዛው ነፍሳቶቹ ናቸው ማለት ነው። ቀጥነ ቀጠነ የመቅጠን ነው። ከወፍራምነት የመቅጠን ማለት ነው። ቀጥነ ቀጠነ ቀጭን ነው የምንለው ከዚህ ወስደን ነው። ቀጥነ ቀጠነ ቀጥነ ይቀጥን ይቅጠን ይቅጠን ብሎ ነው የሚወርደው። ተጸወነ ተጠጋ የመጠጋት ማለት ነው። ተጸወነ ይጸወን ይጸወን ይጸወን ብሎ ይወርዳል። ጸይወን ጸወን ከዚህ ነው የሚገኘው ማለት ነው። ጽዮን ጸወን መጠጊያ ማለት ነው ትርጉሙ። ጸወንም መጠጊያ ማለት ነው። አማናዊት መቤታችን ጽዮን የተባለችበትም በነፍስ በስጋ የምንማጸንባት መጠጊያችን ስለሆነች ጽዮን ማርያም እንላለን ማለት ነው። መጠጊያችን ስንል ነው። ጸወንም ብሎ መጠጊያ ይላል። ተአየነ ተከታተመ። ይሄ ደግሞ የከተማ ነው። ከተማ አንድ ላይ ሆኖ የመኖር ማለት ነው። ተአየነ ተአየን ተአየን ብሎ ይወርዳል። ምንድነው? ነው። ተአየን መልአከ እግዚአብሔር አውዶም የሚለው ተአየን የሚለው ከዚህ ነው። ይከታተማል ማለት ነው። ተከይነ አገለገለ ነው። ይህዬ ክህነት ነው። ተከይነ ይክህን ይካህን ይካህን ብሎ ይወርዳል። ምንድነው? ነው። ክህነት፣ ካህን ከነዚህ ካህናት፣ ክህነት ከዚህ ነው የሚወጣው ማለት ነው። ክህነት ካህናት፣ ካህን የሚለው ከዚህ ነው የሚወጣው ማለት ነው። ተክነ ያለው አገለገለ ነው። ክህነት ማገልገል ነው ማለት ነው። ክህነት ማገልገል፣ ካህናት አገልጋዮች፣ ካህን አገልጋይ ማለት ነው። ካህን ለአንድ ነው፣ ካህናት ደግሞ ሲል ለብዙ ካህናት ማለት ነው። ቅስና ያላቸው ሥልጣነ ክህነት ያላቸው ናቸው የሚሆነው ማለት ነው። ይሄ ስለዚህ ሌላው ደግሞ ተሰሃለ ነው። ተሳሃለ ተሳአነ ተጫማ ነው። ተሰአነ ሰአን ሰአን ሰአን ብሎ ይወርዳል። የጫማ ማድረግ ነው። የጫማ ማድረግ ነው። አምነ አመነ ይላል። አምነ የአምን ይእምን ይእምን ብሎ ይወርዳል። የእምነት የማመን ነው ማለት ነው። አማሐፀነ አደራ አለ አደራ መስጠት ነው። አማሐፀነ የአማሐፅን የማይፅን ያማይ ጽን ብሎ ይወርዳል ማለት ነው። ይህም አድነነ አጽነነ አዘነበለን። ሁለቱም አጽነነ፣ አድነነ አድነኑ ሲል አሁን ራሳችሁን ዝቅ ዝቅ አድርጉ አዘን ብሉ ማለት ነው። አድነነ ያደንን ያድንን አጽነነ ያፀንን ያጽነን ያጽነን ሁለቱም ትርጉም የሚሰጡት አዘነበለነው ማዘንበል ማለት ነው። ጎንበስ ማለት ማለት ነው። አጠነ አጠነ ነው፣ የእጣን ነው። አጠነ የአጥን ይእጥን ይእጥን ብሎ ይወርዳል። እጣን ከዚህ ነው የሚገኘው፣ ማለት እጣን እጣን የሚወጣው ከዚህ ነው። ኮነነ ገዛ ይላል። ኮነነ ኮነን ይኮንን ኮንን ይላል። በጦመረ ቤት የሚወርድ ነው ይሄ። ኩነኔ መኳንንት ኮናኔ ከነዚህ ነው መኮንን መኳንንት መኮንን ለአንድ ነው። መኳንንት ለብዙ ነው። ኩነኔ ደግሞ ራሱ ግዛት ማለት መገዛት ማለት ነው። ስለዚህ ሰው ወደ ኩነኔ ሄደ ሲባል መኮነን ማለት ነው። መገዛት ማለት ነው። ለአንድ ነገር መገዛት ማለት ነው። ኮነ ኮነ ነው እንግዲህ ብዙ በምስክር የሚፈቱ ኮነ ብዙ አለው እንግዲህ በጣም ብዙ ነው። ኮነ ግን በዛው ሆነ በሚለው ግን ኮነ አንድ ነገር ኮነ ተፈጸመ ተደረገ ለማለት ነው። ሆነ ይከውን ይኩን ይኩን ብሎ ይወርዳል ማለት ነው የመሆን ነው። ከደነ ከደነ ማለት ነው። ከደነ ይከድን ይክድን ይክድን ብሎ ይወርዳል። ኪዳን አሁን ከዚህ ነው። ኪዳናት ኪዳን ኪዳኒ የሚወጣው ከዚህ ከከደነ ነው ማለት ነው። ከደነ እንግዲህ ምንድን ነው የሚከደነው? አንድ ክፍትኑ የሆነ እቃም ሊከደን ይችላል። ነገር ግን ደግሞ ኪዳን በሚለው ደግሞ የጸሎቶች ሁሉ ማሰሪያ ስለሆነ ነው። ሌሊቱን ሁሉ ሲገለገል ማህሌቱ፣ ሰዓታቱ ስባተነጉ ሲቆም ታድሮ የጠዋቱን ኪዳን ወይም የሌሊቱ የጠዋቱ ከዛ በኋላ የሰዓቱ ደግሞ ኪዳን። ሶስት ክፍል አለው ኪዳን። ስለዚህ ያ ኪዳና ድርስ የትም ድረስ እንደሚሉ አባቶቻችን ኪዳን መዝጊያ ነው ማለት ነው። መዝጊያ ነው፣ ወሰነ ደነገገ ነው። ይሄ ወሰነ ይወስን ይደነግጋል። ይወስን ይወስን ብሎ በቀደሰ ቤት ይወርዳል ማለት ነው። ውሳኔ የሚለ ይሄን ውሳኔ ማለት ድንጋጌ፣ ሐሳብ፣ የውሳኔ ሐሳብ የተሰጠበት ማለት ነው። ወሰን ሲል ደግሞ የአንድ ሀገር ድንበር ሊሆን ይችላል። ደግሞ የአንድ ሰው ይዞታ ድንበር ሊሆን ይችላል። ወሰኔ ነው ይላል። የሀገሪቷም የአንድ ሀገር ወሰንም ይኖራታል ማለት ነው። የሚከለል ማለት ነው። ያንን የሚገልጽ ነው። መደንገግ ማለት ነው። ሌላው ውሳኔ ማለት ውሳኔ የውሳኔ ሐሳብ መስጠት ማለት ነው። ተደንግጓል ተወስኗል እንደማለት ነው። በተለይ በአማርኛው ሁልጊዜ እንደዚህ ተወስኗል፣ እንደዚህ ተወስኖ ስብሰባ አልቋል፣ ብለን በአማርኛው እንላለን። ተደነገጋ እንልማው ተወስኗል፣ ተወስኖብሃል፣ ተወስኖልሃል፣ ተወስኖብሻል እያለ ግዙን ቀጥታ ወደ አማርኛ ወስዶታል ማለት ነው። ግን ይሄ ምንድን ነው? ድንጋጌ ማለት ነው። ወጠና ጀመረ ነው። ወጠነ፣ ይውጥን፣ ይውጥን፣ ይውጥን ብሎ ነው። የጅማሬ ነው። እንግዲህ አንድን ነገር መጀመር ማለት ነው። ዝህነ ጸጥ አለ ማለት ነው። ጸጥታ የጸጥታ የዝምታ የጽሞና ማለት ነው። ዝህነ ዝህን ይዝሃን ይዝሃን ብሎ ይወርዳል ማለት ድህነም እንደዚሁ ዳነ ነው የመዳን ማለት ነው። ድህነት፣ መድኃኒት፣ ዳይን ከዚህ ነው የሚወጡት ማለት ነው። ስለዚህ ድህነ ድህን ይድሃን ይድሃን ብሎ ይወርዳል። ደገነ፣ ደገነ ተከተለ። ደገነ ይደግን ይደግን ይደግን ብሎ ይወርዳል። ይድግን ይድግን ነው ደገነ ደግን ይድግን ይድግን ብሎ በቀተለ ቤት ነው የሚወርደው። ይሄ ደገነ ማለት ነው፣ ተከተለ ነው፣ መከተል ነው። አንድን ሰው የመራውን የበፊቱን ሀሳብም ሊሆን ይችላል፣ መንገድም ሊሆን ይችላል፣ መከተል ማለት ነው። በዛ ቦታ አንዱ በሄደበት በዛ ቦታ መሄድ ማለት ነው። ደገነ እንግዲህ በቀደሰ ቤት ነው፣ በቀተለ ቤት ነው የምወርደው ማለት ነው። ጤገነ ም እንደዚያው ጤገነ ጤገነ ጤግን ይትግን ይትግን ብሎ ይወርዳል። ጣደ ነው ጤገን፣ አብረት ምጣድ ከዚህ ነው የሚወጣው። ጤገን ምጣድ ማለት ነው። ጸንጸነ ነቀዘ። ጸንጸነ ይጸነጽን ጽን ይጸንጽን ይጸንጽን ብሎ የነቀዝ ነው። ጽንጻኔ፣ ሀበጻጼ ወቁንቁን የሚለው ከዚህ ነው። ጽንጻኔ ነቀዝ ማለት ነው። ፀአነ፣ ጫነ ነው። የመጫን ነው። ተጽኖ ዲበእዋል የሚለው ከዚህ ነው የሚወጣው መጫን ማለት ነው። መጫንም መጫንም ማለት ነው። መቀመጥም ማስቀመጥም ማለት ነው። ፀአነ ይጽ ይፃን ይፃን ብሎ ይወርዳል። ፈተነ ፈተነ ፈተነ ይፈትን ይፍትን ይፍትን ብሎ ይወርዳል ማለት ነው። ስለዚህ እነዚህ ከግዕዝ ወደ አማርኛ ሁልጊዜ ልንነጋገራቸው የምንችል እንዲሁም ደግሞ ግዕዙ ከአማርኛ ጋር ያለው ተወራራሽነትን የሚያስረዳን ስለሆነ ሁላችሁም ተመልከቱት፣ ሰብስክራይብ አድርጉኝ። ቶሎ ቶሎ እንዲደርሳችሁ ሼር ላይክ እያደረጋችሁ ለብዙዎች አዳርሱልኝ። ሚዲያውን ሰፋ አድርገን ደግሞ ግሱን ስንጨርስ ወደ ማብራሪያውና ወደ ቅኔውን ይሄዳለን ማለት ነው ይቆየ